ለምን አጣፈው? እሺ፣ ለምንድን ነው ደረጃ እዛ ያያሉ ስትል ብደውልልኝ? አብሬ አገር ውስጥ አለበት ወይ? አንተ አይደለም አብርሽ። ቆይ ጥፋቱ አንተ አይደለም። አንተ ምንድነው አስተሳሰብን ቀይሮ በቃ ተረጋጋ። አንተ በቃ ተረጋጋ። ቤተሰብ ደግሞ ምንም ካዩን እዚህ ጋር ካዩ ሌላ ነገር ነው የፈጠረው። እሺ ሲጀመር ተነሳ። በቃ አሁን አናደኛ ለምን ምን እሺ ነው መጣው ነው ማናገር አፈልግም። እሷ እንዴት እንገር እንደዚህ አይነት ነገር ውስጥ መግባት የለብም። በእኛ ምክንያት ነው የመስላቸው እነሱ። ከዚህ በፊት የተፈጠረውን ነገር ታውቃለህ፣ አንዴ አብርሽ ቆይን እኔም ማስጨነቅ ነው እንዴ? ወይስ እኔም እንዳንተ ማመድ አለብኝ? ተጨነቃለህ፣ ማንንም ተጨነቃለህ። በቃ ሂዱልኝ፣ በቃ እኔ ብቻ ነው ምን ፈልቁ ካሜራ። አብርሽ እኔ ልናገር አለም ካሜራ። እኔ በቃ አልፈልግም፣ ሶሻል ሚዲያ ምናምን የሚባል ነገር አልፈልግም። በቃ ዞር በሉ አይደለም። እኔ ልንገርህ አብርሽ፣ እኔ ቤት ሂድ

እኔ አላውቅም። ብቻ እኔ ግራ ሲገባኝ ነው አንተን የጠራው ማለት አላውቅም። ቤተሰብ አስጀምራለሁ እ በቃ ቤተሰብ እኔ እንዲ እንደምነግራችሁ አላውቅም። ትናንት የተፈጠረውን ነገር እናንተም ታውቃላችሁ። ማለት እኔ የሚያውቅ መስሎኝ ነው እንደዛ ያደረኩት። ማለት ያው እስከ እሷ ጋር እኔ ትቻቸው ሲሄድ እኮ አብረው እንደሚሆኑ በቃ ከጎና እንደማይለኝ ስለነገረኝ ነው። ከዛም በኋላ እኔ የሚያውቅ መስሎኝ ነው ለእናንተ ልነግራችሁ እንጂ እኔ እሱ ላስደነግጠው ወይ እናንተ ላስደነግጥ ፈልጌ አይደለም። ቤተሰብ አ ኮሜንት አይቻለሁ። ብዙ ነገር አይቻለኝ። ያው ስቶክሱኝ ነበረ። እኔ ያው ተናድጅ ያለው በዛን ሰዓት ማለትም በቃ አብርሽ ሰላም ያለችበት ሁኔታ ታውቃላችሁ። አብርሽ እሱ አጠገቧ እንዲሆንና እንዲያበረታታት ነበር ያደረኩት። እና እሱ ሳይ አጠገቧ ሳይኖር ሲቀር በቃ ያለው ነገር ሲፈጠር እኔ በጣም ስሜታውኝ ነበረ። ለዛው ነው በማን ተሰል ግን ደሞ አብርሽ የሚያውቀው ነገር እንደሌለ ነው የነገረኝና እኔ በቃ የሚያውቅ መስሎኝ ስናገር ጥሩ ነገር እንዳልሰራው በቃ ራቴን ስለተረዳኝ ነው ዛሬ የመጣሁት። ግን የመጣውበት ምክንያት ደግሞ የአብርሽ እናት ደውላልኝ ነበረ። ቤት አንተ ጋ ነው ምናልባት ስለኝ ደንግጬ ነው ማለት። አብርሽ እኔ ጋር አልመጣም ቤት እንዳይለን የነገረችኝ ማዘሩ እና ግራ ሲገባኝ ካሜራ ማየን ጠራሁትና እየሄድኩ ነበር እንደውም ማለት፣ በቃ ያለበትን ቦታ ልፈልግ ነው። ሁለት ቦታ ፈልግ ያጥቼዋለሁ አንድ ቦታ ደግሞ አለ። እሱም ደግሞ የሰላም ቤት ነው። እነ ሰላም ቤት እጄ ቢያንስ ያለውን ነገር እዛ ሊኖር ይችላል። ከዛ ውጭ ደግሞ ወደ እንገድ ደግሞ ሄዶም ሊሆን ይችላል። አዲስ አበባ ወይ ሰላም ያለችበት ቦታ ሆስፒታሉ ነው። ራሴ አላውቅም፣ ግን እንዲህ ድች ነው የማውቀው። ቤተሰብ ይዟት እንዲደ ነው የማውቀው። ቤትም ብሄድ ምንም አያመጣም። ቤተሰብ ግልጹም ነው የምነግራቸው። ሚካኤልን እኔ እየከበረኝ ስላለ ነው። ቤት ብሄድ እህቱ ናት ያለችው፣ ትንሿ እህት ነው ያለችው። እና ምን ያደርጋል እዛ ሄዶ ማለት ወይ እዛ ነው ያለው፣ ወይ ደግሞ አዲስ አበባ ሄዶ ይሆናል። አላቅም። ብቻ ግን ሁለት ቦታ ፈልጌ ይሆንበታል ያልኩበት ቦታ ግን የመጨረሻ አማራጭ እንግዲህ እነ ሰላም ጋር ሂጄ ያለሁ ቤት እዛ ካገኘሁት፣ ያው እንግዲህ ተመስገን ነው። ወደ ቤት ይዤው መለሳለሁ ብዬ አስባለሁ። ቤተሰብ እና ያለበት ሁኔታ ደግሞ መጣ በአስቸጋሪ ሁኔታ ውስጥ ነው ያለው እንደ እንደምነግራቸው አላውቅም። ማታ እራሱ አደራ አደራ አላውቅም። እኔ አምሽቼ ነው ወደ ቤት የገባሁት። እንደወጣ ነው የተነገረኝ። እናትዬው ይወጨኝ ከሚጨንቃ ብዬ ነው እኔ አሁን የጋ ነው ምናን ብያት ያው ልፈልገው የወጣሁት እኔ እንግዲህ ራሴን እየወቀስኩ ነው ያለሁት። እኔ እኔ ራሴ ማለት ነው ያን ነገር መናገር እንደሌለብኝ ቢያንስ እንዲሁ ተሽፋፍኖ ዝም ቢባል ደግሞ እናንተም ጥያቄ ሆንባቸዋል ብዬ ነው ቤተሰብ። አላቅም ብቻ ነኝ እንዲህ እንደምገልጽም አላቅም ቤተሰብ ማለት በቃ ሁላችሁ እኔ ላይ እየፈረዳችሁ ያላችሁት። እኔ እንግዲህ መናገር ያለብኝ ነው በጣም የምትገርም ልጅ። እናንተ ስላላያችኋት ነው ግን እንዲህ ደግሞ እስቶን በልጅነቷ በጣም ስለከበደኝ ነው እኔ አብሬያ ቢሆን ቢያንስ እንኳን አብሯ የሚሆን ሰው የምታዋራ ሰው አይጠፋም ነበር ደህና ልትሆን ትችላለች። ያ ነገር ነው ጭንቅላቴ ውስጥ እየመጣ እየረበሸኝ የነበረው በዛን ሰዓትም የነገርኳችሁ። ያው እናንተ የሞተች አይደል ነበር የተሰማችሁ። ግን እንደዛ አይደለም። እኔ በቃ እንዲህ እንደምናገር ስለተናነቀኝ ነው። እንዲህ ብዬሽ ልንገር። በቃ ፌንት ነቅላ ምናምን ራሷን ስታስደደች ነው ሪፈር ስለተወሰደች ነው እንጂ እኔ ነኝ ያው ያየሁት የተነገረኝም አውቀው ነኝ። እና እናንተ በኔ ቦታ ብትኖር እንደውም ከዚህ የበለጠ እንትን ትላላችሁ። እና ቤተሰብ ብዙዎቻችሁ ሰድባችሁኛል፣ ችግር የለውም። እኔ ስድቡንም እቀበላለሁ ምኑንም እቀበላለሁ፣ ወቀሳውንም ወደ እኔ ሰዱ፣ ችግር የለውም። ግን የአብርሽና የሰላም ደነ ብቻ እንዲመለስ ነው ፈልገው። ቤተሰብ አላቅም፣ ብቻ ና በና ተከትለን ቢያንስ ያለኝ አማራጭ እዛ ነው፣ እነ ሰላም ቤት ነው። እዛ ካጣሁት ቤተሰብ እንግዲህ እናንተ በድዋ በጸሎት አግዙኝ፣ አብራችሁ ሁኑ። እኔ ጨንቆኛል። እኔ ራሴ ራሴ ላጣ ነው በቃ ጭንቅላቴ እያሰበ አይደለም። ቤተሰብ ማለት በቃ እንደዚህ አይነት ነገር ውስጥ ባልገባ ራሱ ደስ ይለኛል። በቃ ወያት ፎና እዛ እንፈልገው ብንት

ካሜራ ያለበት ደህንነት ነው። እኔ ምን ደም ታውቃለህ፣ የት የት እንደፈለግኩ ታውቃለህ። ምን ሆነህ ነው አንተ ቆይ እንዲህ እምትሆነው? እሷ አንተ እሷ እንደዛ ስለሆነች እንዲህ ሆነህ ነው እንዲህ የእሷ የምትመልሰው ጤንነቷን በቃ ደህና ናት ተባለ። ማታ ደደወለልኝ እኔ ለምንድን ነው ብቻ እና አንዲሽ ቤት ቤት እየፈለጉ እኮ ነው። ምን አይነት ነገር ነው አንተ የምታደርገው? እንደዚህ አይነት ነገር ይሄን እናት ነው የማጠፋው በቃ። ደህንነትህን እየጠበቁ ነበር ነው ምንም ደህና ነኝ። በቃ ዞር ምን ነው ማናገር ማናገር አልፈልግም እሷ እንዴት እንገር እንደዚህ ነገር ውስጥ መግባት የለብም በእኛ ምክንያት ነው የመስላቸው እነሱ ከዚህ በፊት የተፈጠረው ነገር ታውቃለህ አንዴ አብርሽ ቆይ፣ ለምን እኔ ማስጨነቅ ነው እንዴ? ወይስ እኔም እንዳንተ ማመድ አለብኝ? በቃ ሂዱልኝ፣ በቃ እኔ ብቻህን ነው። ሶሻል ሚዲያ የሚባል ነገር አልፈልግም። በቃ ዞር። አይደለም እኔ ወይ ነው ወይ እዚህ ቦታ ነው። ዞር። አንተ ምን ነው። አደብረም እንዴ ቆይ እንደ እንደ መጠላት አለብኝ ከአንተ ጋር ማዘር እየተጨነቀች ነው ሜዳችንም እንደ አንተ ማዘር እየተጨነቀች ነው እኔ ጋር ያለ መስሎህ ነበር ደግሞ ጠዋት ነው የወጣሁት በዛ ላይ እሷ እኔ ጋር ደውላ እኮ አብርሽ ያለ ወይስ ነው ደንግጬ ተነሰኒ ወደ ቤት እሺ ምን ሰራለች ተቀምጠ ምን ሰራለች ቁርስ ምሳ አበላ እዚህ ምን ሰራለች እሺ አንተም እንደ እንደታውክ አንተ እዚህ ጋር ወድቀህ ቢያገኝ ምን ሆነህ ነው? ዞር በሉልኝ ማንንም አልፈልግም። ዞር በለ፣ ተነሳህ በቃ። ቦታውን ግዴታ መናገር አለበት። በቃ ትናገር ነው። ቆይ ቆይ አንተ ምንድን ነው አታስብም እንዴ ማንንም ተቀነቅልኝ ብያለሁ አንተ እንዲህ ስለሆንክ መድሃኒቷ አንተ ነህ እንዴ ጥፋቱ የአንተ አይደለም በቃ ፈጣሪ ስለፈቀደ ነው እንደዚህ አይነቷ በቃ ፈጣሪ አለ አሁን ድናናት ተብሏል ደግሞ መምጣት አይቀርም ማየት ተፈለክ ደግሞ ተረጋጋና ሄደን እናያታለን ነገሩኝና በቃ ተነሳ አንተ ምን ሆነ ነው ተነሳ ተነሳ እንሂድ፣ አብርሽ እንሂድ። እኔ እንጃ። ቆይ መጣሁ እንጂ ይኸው አብርሽ፣ በቃ እኔ ነገሩን ስለማውቀህ ቆይ እሺ። እኔ ምን አጠፋሁኝ? ለምንድን ነው እኛ ነኝ የምትሆነው? ይኸው በመጀመሪያ ደረጃ እዛ እያለሁ ልክ ልትሄድ ስትል ብደውልልኝ አብሬ መሄድ የት ነበርክ አንተ? እዚህ አገር አለ አገር ውስጥ አለበትማ ወዲሷል ነበርክ። ምን ጥፋት ወይ አንተ አይደለም። አብርሽ ለምንድን ነው የማትረዳው? ቆይ ጥፋት ወይ አንተ አይደለም። አንተ ምንድነው? አስተሳሰብህን ቀይሮ በቃ ተረጋጋ። አንተ እንደተማረ እሱ አስብ እንጂ በቃ ተረጋጋ። ቤተሰብ ደግሞ ምንም ካዩን እዚህ ከካዩ ሌላ ነገር የፈጠረው እሺ፣ እናቷ አባቷ ይመጡ በቃ እዚህ ሰፈር ምንድነው መስረቀው ምን ትሰራለህ? እንኳን ሰበርኩ ሰፍር በቃ

በቃ ቤተሰብ እኔ ምንም ማለት አልችልም፣ እንደምታዩት ነው። በቃ ለቤተሰብ ደውዬ እንዲመጡ አደርጋለሁ። ምን አይነት ጣጣ ነው? ቤተሰብ በቃ ልጅቷ ጋር ቤት ማንም የለም። ቤተሰብ እኔ ምን ላድርግሽ? እኔ ላይ ሁላችሁም እየፈረዳችሁ እኔ